የቡልጓ የቡልጓዋ ኮከብ የቡልጋ ጨረቃ እኔ ውሃ አልጠጣም ውስኪና ጠላ ነው የለመድኩት የሀገርዬ የቡልጋ ጋብቻ በአክሊል በሀባ በአክሊል በሀባ ተጋብቶ እማማ ዝናሽ አይ እንዲያው ምን አበርታ ነው ይሁን ያምራል። ይሄ በጣም ቆንጆ ነው። እማማ ዝናሽ ወይ አው ያዙ እቺ ይሄ 200 ብር የተሰጦት ይሄንን ለማስታወሻ ለማማዝናሽ ስለመወዳቸው አለ ስለመወዳቸው! የእማማ ዝናሽን ፎቶቸውን በደንብ አድርጌ ስዬ በስዕል አስቀምጬ ይኸው ለእርሳቸው አምጥቻለው። ዳግም ታደሰ ይባላል ስሙ፣ ዳግም ይባላል። ስለዚህ ለዛ ነው ሁለት መቶ ብር ነው የሰጦት። እንኳን ደስ አለዎት። የወሎት ፎቶት እንዴት እንደሚያምር አዩ። አሁልቶቶት ነው አን ወስድም። እዚህ ነው የሚቀመጠው። በቃ ገና ሊሰቀል፣ ቀላል ነው ቀላል። ይኸው፣ ይኸው ተሰቀል፣ ይኸው ያው አይወድቅም አይወድቅም አይወድቅም። በቃ ያምራል። ይሄ እያማር አይደለም? እንዴት ሰቅሎ ያለው። ስሙን መርቁታ አንተ መርቀው። አይ አይ አይ አይ አንተ መርቀው። አይታየኝ ፊቱም በጣም ያምራል፣ ቆንጆ ነው እማማ ዝናሽ። እንደ ይህን ደግሞ ያው ሁለት መቶ ብር ሰጥቼዋለሁ፣ ሰጥቼዎታለሁ። አመሰግናለሁ ልጄ፣ ልጄ በሉት። በቃ አመሰግናለሁ ልጄ፣ ልጄ ዳግም ነው ስሙ። ዳግም አመሰግናለሁ በሉት። ዳግም። አዎ፣ ደግሞ ተወለደ። አዎ፣ ዳግም። አዎ፣ ዳግም አመሰግናለሁ። ዳግም፣ ቆንጆ አድርገነው ስዕል የሳልከኝ። ቆንጆ አድርገነው የሳልከኝ በሉት። የሳልከኝ፣ የሳልከኝ፣ የሳልከኝ። ስዕል፣ ስዕል፣ ስዕል ነው። ስዕል ነው። የእርሶን ፎቶ ስሎት ነው። ወደ መብራቱ ዞር ሽማግሌም ሽማግሌ ያምራልን? ሽሚያጉጉ ሰራን ጠለ በጉ ሽማግሌ አርጅቶ ያ በቃ። እንደ እርሶ ታዲያ ወጣት ኖት? እንደ ወጣት ኖት? እርሶ እርሶን እኮ ነው የሳለው። እማማ ዝናሽ ምን እርሶን ነው የሳለው። የእርሶን ሰላም። አዎ ምኑ? የእርሶን ፎቶ በስዕል ላይ እንደዚህ አስቀመጠሎት። አመስግኑት አመሰግናለሁ በሉት። ዳግም ልጄ ልጄ፣ ዳግም ልጄ ልጄ አመሰግናለሁ። በቃ በጣም ነው የምናመሰግነው። ዳግም ታደሰ ሳሊ፣ ዳግም ታደሰ በ0968938915 ላይ ታገኙታላችሁ። እየደወላችሁ እንደዚህ የሚያማምር ለማስታወሻ የቤተሰቦቻችሁን ሰርፕራይዝ ማድረግ ትችላላችሁ፣ እያሳላችሁ መስጠት በሱ በኩል ማለት ነው። እንደዚሁም ደግሞ የምትፈልጉትን ስዕል ይስልላችኋል። ከፈለጋችሁም የራሳችሁን ከፈለገም የሌላ የባልንጀራችሁ የባለቤታችሁን፣ የልጆቻችሁን ሌላም ሌላም ሌላም እየደወላችሁ በዚህ ስልክ ቁጥር አግኙት። ዳግም በጣም ነው የምናመሰግነው፣ እግዚአብሔር ያክብርልን። አዎ በጣም ጥሩ ይሰቀል፣ እማማ ዝናሽዬ በቃ ይሰቀል። እሺ ይኸው በጣም ነው መወዳቸው እማማ ዝናሽን በጣም ነው መወዳቸው ይላል። ምን አደረገልኝ ወዶ እማማ ዝናሽ ጡረታ ስለሚቀበሉ ሀብታም ናቸው ነው የሚለው። የምመርቀውን ጸሎት የማደርገ ለራሱ ለጭንቅላቱ ለነፍሱ ለህይወቱ ለግሉ መራማጭ ለራሱ ለእኔ መጠቀሚያ ሳይሆን ለራሱ መመረቂያ። በቀደም ዕለት እማማ ዝናሽ ጋር መጥቼ ያለ ሁለት መቶ ብር ስሰጣቸው አልፈልግም፣ እኔ ብር አለኝ አሉኝ ነው የሚለው። እስኪ እባክህ ዞር በል እንዴ። ባሪ ባሪ ባሪ ያለኝ ወታደሮቹ እንጡ ሌባን ምቁት ትቱልኝ ያንቺን አሉኝ። ደላላው ትናንት ተናንተ ጽጋን ጽታ ቀምጣ፣ እስቲ ፍራሹን ልሞክረው እስቲ መኝታው ይመቻል፣ አይመችም ይእስትብኝ አይቆኝ እስቲ ልሞክረው ይመቻል እ አንቱ እንዴት ያለ ምቾት ነው፣ የሚመቸው ኧረ ኧረ! እዚህ ፍራሽ ላይ እየተኙ ግን እንዴት ያለ ህልም ነው የሚያልሙት? እማማ ዝናሽ እማማ ዝናሽ ፍራሾት ይመቻል? በጣም ፍራሾት፣ በጣም ደስ ይላል። አንተ አይደለህም እንደ ሩኤል አስተርታ ያመጣው? የት ኡረኤል? ሩኤል እዛታ። ሩኤል አስተርታ ያመጣው። አንተ አይደለህም እንደ ሩኤል የት እሮያን አስተርታ ያመጣኋት አይደለም እንጂ ፍራሹን ው ትረሳለች ብለህ ነው። አ አንችላሉ እንደዚህ አይነት ፍራሽ ላይ ሳትተኝ ውጭ ሀገር የሄድሽ። አንችላሉ ዬ አንችላሉ ዬ አንችላሉዬ እንደዚህ አይነት ፍራሽ ላይ ሳትተኝ አ አይ፣ እንደው የአንቺ መንከራተት ያሳዝነኛል። እንደዚህ አይነት የአማረ ፍራሽ ላይ ሳትተኝ አ አንችላሉ አንቺ ላሉ ታሳዝነኛለች። እንደዚህ ቆንጆ ፍራሽ ላይ ሳትተኛ ወደ ውጭ ሀገር ሄደች ወይ ልጆቹ አሉ? አምስት ሁለት ሶስት ወንዶች ሁለት ሴት። ወይ ልጆቹ አሉ ስራ ያርጉ ናችሁ። ሁለት ሴት ሴቶች ሶስት ወንዶች ደላሉ አሉት ትናንት ያመጣው እዚ እኮ ጠማኝ፣ ጠምቶኛል፣ ጠማኝ አለ ጠማኝ ጠምቶኛል። ያው እዛ እዛ ቧንቧ ውሃ ያውና እዛ ቧንቧ ውሃ ያውና እዛ ቃል ሲዳል ሰጣለች አልኩት። እኔ ውሃ አልጠጣም ውስኪና ጠላ ነው የለመድኩት። የአንችላ ልጅ ነው እንደዚህ ያለው ደላላ አይደል ያመጣሁትናል አምጥተ በወንበር ቁጭ አደረግከው። ጠማኝ ጠምቶኛል። ጠማኝ ጠምቶኛል ያው የቧንቧ ውሃ እዛ፣ ያው የቧንቧ ውሃ። ቃል ኪዳን ሰጣለ ይበል። እኔ ውሃ አልጠጣም፣ እኔ ውሃ አልጠጣም፣ ምን ያው ውስኪ ውስኪ እና ጠላ ነው የለመድኩት አለ። ቴሌቪዥኑ ተሰራ እንዴ? ቴሌቪዥኑ ተሰራ? ቴሌቪዥኑ የሚሠራው ሰውዬ መጡ። ትናንትና ነው። አዎ ትናንትና፣ እኔ ያ፣ አዎ ትናንትና ልኬው ነበር። ሰርቼዋለሁ አለ አለ ያ ሰርቼዋለሁ አለ። በቅጡም የሰራ አልመሰለኝ። እንደሌላ ጊዜ አላሳየም። በእውነት አላዩ? ምንም ልካው መጥቶ ሰራው ብሎ ሄደ። እንደሌላው ሌላው ጊዜ አላሳየም። ገንዘብ ክፈሉኝ ብላቸው እምቢ ያሉኝ ነው የሚለው ወይ መብራት፣ መብራት ኃይሎች መጥተው የመብራት ክፈሉ እያሉ ይዘውኛል። እዚህ እርስዎንም የመብራት አንድ አምፖል መብራት ኃይሎች አንድምአንም መብራት ኃይሎች መብራት ኃይሎች መብራት ኃይሎች መጥተው የመብራት ክፈሉ የመብራት ክፈሉ አለ። ያ ኮረንት ይቆረጣል አሉ። የቻለ ይህችም ቤት ይህችም ቤት ለማበስ ለመጥረቅ ሲመጣ ሁሌ ያበራል። የቻለ የቆጠረውን ክፈሉ አለ። መብራት ኃይሎች መጡ። የቡልጓ ኮከብ የቡልጋ ጨረቃ ታውት ታውት እንደዚሁ የቡልጋ ጨረቃ። አቤት በሉ አቤት ካሉ መቶ ብር ሰጦታለሁ። ቡልጋ ተወለድ ሲያደግኩት አዲስ አበባ ነው። እዚህ አክስቴ የእናቴ ስድስት ኪሎ አንበሳው ጋር ታውቄለ። አዎ ስድስት ኪሎ አንበሳው ጋር የእናቴ ነበሩ። አክስቴ ባላቸው ወታደር ነበረ። ልጅ አልወለዱም። አክስቴ የማህን ናቸው፣ የእናቴ እህት ናቸው። የእናቴ እህት የእናቴ እህት ናቸው። ስድስት ኪሎ አንበሳው ጋር ነበር ቤታቸው አክስቴ። በኃይለ ሥላሴ ዘመተ፣ ባላቸው ወታደር በኃይለ ሥላሴ ዘመተ፣ ድል አድርጎ ተዋግቶ መጣ። በላ አንተ፣ እኔ ልጅ አልወለድኩም፣ ወላድ ሴት አግባና ልጅ ውለድ። እኔ ልጅ አልወለድኩም። የገዛ ሚስታቸው ናቸው እንደዚህ የሚሉት አክስቴ። እኔ ይኸው የእህቴ ልጅ ተቡልጋ አምጥቼ ይኸው የእህቴ ልጅ ይኸው አሳደግ። ይችን እርሶን ማለት ነው፣ ዝናሽን። እኔ ማህን ነኝ ታንተም ተወታደሩ ባሌ አልወለድኩም። ይቺ ዝናዬ የእህቴ ልጅ ናት። የአስር አመት ልጅ ሆና ተጉልጋ አሁን በወላድ ሴት ተዘመቻ ሲመጣ አሁን እኔ አልወለድኩልህም ኩልህም እንደዘመትክ ዘመቻ በጦርነት ሞተ ቢሆን ስም ማስጠሪያ ስም የሚጠራበት ልጅ የለህም። አሁን ተጦርነት ተዋክተት ትል ተመጣ ወላድ ሴት አግባና ልጅ ውለድ አሉት። እሺ ወደ ፈረንሳይ ለጋ ሲሆን አግብቶ ነበር። ሁለት ልጅ ወልደዋል። ወደ ፈረንሳይ ለጋ ሲሆን አግብቶ ወላድሼት ሁለት ልጅ ወላድሽ። እማማ ዝናሽ ወዬ ነው በሉ። እማማ ዝናሽዬ ወዬ፣ እማማ ዝናሽዬ ወዬ። እንደ ሰማሁት ከሆነ ማለት ነው የእማማዝናሽ ዝናሽ ባል አሉ በጣም ቀብራራ በጣም አክታ አክስ ጋር ሆኜ ወታደር ባልመጣ፣ አዳምጠኝ። አይ ቆይ፣ መጀመሪያ እኔን አስጨርሱኝ። ህላይ ከቡልጋ መጥቼ አክሴ ጋር ተቀምጬ የወታደር ባልመጣ የወታደር ባልመጣ እኔ ወታደር አላገባም እኔ ወታደር አላገባም ለምን አያገቡም በአክሊል በካባ በአክሊል በአባ ተጋብቶ የአገሬ የውልጋ ጋብቻ የአገሬ የውልጋ ጋብቻ በአክሊል በአባ በአክሊል በአባ ተጋብቶ ወልደው ከብደው ወልደው ከብደው ድረው ኩለው አብሮ ይመለኩሳሉ አሉ። አሁን እንግዲህ አልተብሽም እና ብሎ ጓደኞችን ይዞ ተመንገድ በግድ ጠልፎ ተደይ አሜን አሁን እንግዲህ አልተውሽም እና ብሎ ጓደኞቹን ይዞ ተመንገድ ጠልፎ ወሰደኝ። እርሶ ተጠልፎ ነው ያገቡት? ወሰደኝ። ስወልድ ሲሞቱብኝ፣ ሲሞቱብኝ ሶት ልጅ እኔ እኔ አለን ሎ ታይዞ ታይዞት እኔ የምሎት እማማ ዝናሽ፣ አሁን እኔ እንደሰማሁት ከሆነ ማለት ነው። ምን እንደሰማሁ ምንድን ነው? እኔ እንደሰማሁት ማለት ነው የእማማ ዝናሽ ባል በጣም ቀብራራ እኮ አይ እኔን ከመንገድ ጠልፎ የወሰደ አዎ። የሀገር የቡልጋጋ ብቻ ባክሊል ባባ ተጋብቶ ወልዶ ከብዶ ወልዶ ከብዶ ድሮ ኩሮ አብሮ ይመለኮሳል ይመለኮሳል ነው አልኩት። አይ አሁን ስታልተውሽም ብሎ ተመንገድ ጓደኞችን ይዞ ጠልፎ ወሰደኝ። አሁን እኔ የምለው ማማዝናሽዬ ቆይ እኔ የምለው ቆይ አሁን ሳልተውሽም ብሎ ተመንገድ ጓደኞቹን ይዞ ተመንገድ ጠልፎ ወሰደኝ ወሰደኝ። ሲወልድ ሲሞቱ እሱ ደግሞ አሁን በደርግ ጊዜ ዘምቶ ሞተዋል። ሞተ አሁን በመንግስቱ አለም በደርግ ጊዜ ዘምቶ ጦርነት ሞተ። መንግስቱ አለማርያም አዘመተ። ኮሎኔል መንግስቱ አለማርያም ደርግ ተውጭ በመጣው ጦርነት ዘመተ ሞተዋል። እሱ አሁን እኔ እንደሰማሁት ማለት ነው። እማማ ዝናሽ እኔ የምለው ሌላ ባል በቃ አይለኝም፣ እኔ አላገቡም እንዴ ከዛ በኋላ ወይ? እንዴት በአክልል በአባ አላገኘሁም በአክልል የአባ የአክልል ጋ ብቻ። ከዛ በኋላ አላገቡም? አንድ ባል ነው የነበሩት በቃ። አየህ ጎበዝ ነው እንደዛ። እኔ አላገባሁም። ለምን አላገቡም? ሶቪየት እየተቀጠርኩ በደሞዝ እየተቀጠርኩ ስሰራ ነው የኖርኩትን። ተዛውድ ያበላለግባው ደግሞ እማማ ዝናሽ ድሮ አይለኛ ነበሩ። በቀደም ለታ አንድ ሴትዮ አግኝቼ፣ አንተ የእማማ ዝናሽ ልጅ ና አሉኝ። አዎ ስላቸው፣ ወይ ጉድ! እናት እኮ ድሮ አይለኛ ነበሩ፣ አጠገባቸው ማንም አይቆምም ነበረ፣ እያባረሩ ነበረ አሉኝ። ልክ ነው። እብድ ነኝ ሰካራም ነኝ። ዝም ብዬ ማንንም ልምታ ብለው ልፈንከት እዟ ጠምዞ ወሮችን አንቋ አይገድለኝ እና ሬሳዬን እዟ እቱቦ ውስጥ አይከትም። ዝም ብላ ፋርፋራ ሰላቢ፣ ዝም ብላ እንደ ጎርፍ ነገር አፍታ ታወራለች ቡዲያ ድንጋይ አንስቼ ግንባሩን ነው አናቱን፣ ጎሽ። እኔ በየሰው ቤት እየተቀጠርሁ በደሞዝ፣ በየሰው ቤት እየተቀጠርሁ በደሞዝ ነው የኖርኩት። ወይ ጉድ! በጣም ታሪከኛ ነት ግን እማማ ዝናሽ። በለው በለው በለው። ከባድ ሰው እራሱን መልስልኝ እባክህ። በጣም ከባድ ሰው ነት ግን ኦር ኦር ከባድ ከባድ፣ በጣም ከባድ ከባድ ኖት ለካ እንደዚህ ዘረፍ የእኔ እናት ባይሆኑ ይቆጨኝ ነበር። አየህ፣ ቀብራራ ናቸው እሳቸው እንደዚህ አይነኛ ኖት እንዴ ለካ የቡልጋ ጨረቃ ብየውታለሁ። ከዛሬ በኋላ እሺ እማማዝናሽ ስሞትን ቀይሬዋለሁ። ካሁን በኋላ ተገኘ ወርቅ ብለው ለእኔ ስም አውጥተው የለ እኔ ደግሞ ለእርሶ ስም አውጥች የቡርጋ ጨረቃ አቤት በሉ። የቡርጋ ጨረቃ ቡርጋ ተወልጄ በተወለድኩ የአስር አመት ልጅ ናቸው። አክስቴ ማን ናቸው? ልጅ የላቸውም። ስድስት ኪሎ አንበሳው ጋር ነው ቤታቸው። አክስቴ የእነኤው አዳምጠኝ። አክስቴ ስድስት ኪሎ አንበሳው ጋር ነው ቤታቸው። ማን ናቸው? ልጅ የላቸውም። ወታደር ነው ባላቸው ከቡልጋ ያስተራመት ሊፈኘ ያመጡኝ የናቸው እህት ናቸው። አክስቸው መሀን ናቸው፣ ልጅ የላቸውም። በቃ ለእኔ ተገኘ ወርቅ ብለው ስም አውጥተውልኛል። እኔ ደግሞ ለእርሶ ስም አውጥቻለሁ። አቤት በሉኝ ካሁን በኋላ እሺ። አቤት። አዎ። የቡልጋ ጨረቃ አቤት። ለምን ይስቃሉ? አትሳቋ ኮስተር ብለው። የቡልጋ ጨረቃ አቤት። ቡልጋ ጨረቃ አቤት የማቤት የስዕል ልጇን ቅፍ አርጋ እዝጌርን ጌታዬን ልጇን ቅፍ አርጋ የሚካኤል ስዕል ነው እኮ ያ። የቡልጋ ጨረቃ አቤት። ወዬ። ለመዱ ደግሞ ደግሞ ወዬ በሉ። የቡልጋ ጨረቃ ወዬ። ትራሱን መልስልኝ እናለውጣ። እሺ፣ እሺ፣ እሺ። አንሶላዊ ቆሽሻል። መሬት አቧራ አረግጫ አልወጣም። ስጠራዎት እሺ እንዳልኩት። አቤት በሉ የቡልጋ ጨረቃ አቤት፣ የቡልጋ ጨረቃ ወይዬ፣ አቤት ወይዬ፣ የቡልጋ ጨረቃ ልጇን እቅፍ አርጋ ደስ ስትል ማርያም አንድ ብር አይደለም ወይ? አው አው በአሁኑ ገንዘብ አንድ ብር ነው። አው ያው ሁለት ብር አው ያው ሶስት ብር አው ውሰድ። ምን ላርገው እንዴ ትጠቀምበት። እንደው እኮ ምን ልግዛበት? እ ምን ልግዛበት በዚህ የሚሪንዳ ገዛ አሁን ይሄ ሀሳብ ይገዛል። ሀሳብ ሚሪንዳ በዚህ እስቲ እስቲ አንተው ትሰማለህ? ሰንደል ይገዛል። ሰንደል ሰንደል ሰንደል ይገዛል። ሰንደል ግዛበት፣ ቤት ወስደህ እዚህ ላጭስበት። ለአንተ ሰንደል ግዛበት። እዚህ እዚህ ላጭስበት። ያንን ቢጫውን አንጣ። ገንዘብም ሲመጣ የመነጥሩ እብጫው ውስጥ ነው ማስቀምጠ። የመነጥሩ ገንዘብም ሲመጣ እብጫው ውስጥ ነው ማስቀምጠው። ከረጢቱን ወጥቷል። ከረጢቱን ወጥቷል። ይኸው የመነጥሩን በዚህ ውስጥ ነው መነጥሩ እንዳይቆች፣ በዚህ ውስጥ ደግሞ ገንዘብ ሲመጣ በዚህ በዚህ ውስጥ ነው የማስቀምጠው። አሁን በዚህ ሶስት ብር ምን ልግዛበት? ከረጢት ሰንዳል ግዛበት ለቤትህ፣ በሶስት ብሩ ይቀመጥልኝ ጋር እርሶ ጋ ምን ተቀምጦ? በአ ሶስት አመቱ ነው ከተቀመጠ? አዎ፣ እሺ፣ እሺ። ተቋጥሮ ተቀምጦ ረስቼው ረስቼው

ሰንብቶ ዛሬ አወጣው። ተዛ አሁን ተተነሱ አንሶላ በጫፉ ተቋጥሮ ይኸው። በፊት በዚህ የተቋጠረ ደግሞ ደግሞ ተወዲያ በኩል በአንሶላው ጫፍ ተቋጥሮ እዛ ብዙ ብዙ ጊዜው ነው። እማማዝናሽ እዚህ አንድ ብሩ ላይ ምን ምን እንዳለ ያውቃሉ? እቤት ወሳጅ እና ልነግሮት ነው እዚህ አንድ ብሩ ላይ ምን ምን አለ መሰሎት? አንበሳ አለ። አንበሳ አንበሳ፣ ያውን እኮ ገንዘብ ያውን ባዲ ጊዜ የሆነው ገንዘብ ነው። ይሄ ነው። አንበሳ አለ። እዚህ ላይ አንበሳ አለ። ከዛ ደግሞ በጀርባው ሚዛን አለ። ሚዛንና አንበሳ። እሺ፣ ከዛ ደሞ ከዛ ደሞ ኢትዮጵያ የሚል ጽሁፍ አለው። ኢትዮጵያ ይላል። እላዩ ላይ ተቋጥሮ ይቀመጥ ነው የምትል? እኔ እንጃ ይቀመጥ። ምን እናድርገው? ሀሳብ ገባኝ እኮ ምን እናድርገው ታዲያ? ተቋጥሮ ይቀመጥ። ኤው ወይ አጠራቅሙና እርጎ እንገዛበታለን። አጠራቅሙትና እርጎ እንገዛበታለን። ምን አድርጊና? አጠራቅሙትና እርጎ እንገዛ። ግን ለምን ሌላ አይመጣም? ይመጣል ይመጣል። እሱ ሶስት አመቱ ነው ይሄ ይሄ አው ሌላ አይመጣም፣ ድሮ ድሮ ነው። ድሮ ማነው የሰጠሁት? እኔ እንጃ የተቀበልኩበትን እቃ ስገዛ መልሱን ድሮ ነው ቆይቷል። እቃ ስገዛ መልሱን ድሮ ነው ቆይቶዋል አሁን በዚህ ውስጥ ተቋጥሮ እንደገና ባልቶ፣ በዛ ባልቶ ተቋጥሮ እዛ ስሩ በቃ ወስደውና ጀማነሽ እና እኔ ሰንደል እናጨስበታለን። ሰንደል ሰንደል፣ አመሰግናለሁ። ወሰዱ። ደህና ደሩ፣ ደህና ደሩ።